የኢየሱስ ፍቅር እጅግ በጣም ጥልቅ ነው። ይቺ የምትመለከቷት እናት ዴቪድ በሚሰብክበት ቦታ ብቅ ብላ አንድ ክስን አቀረበች። ያቀረበችው ክስ ኢየሱስ ላይ ነበር። ኢየሱስ በሕይወት ዘመኔ ያን ሁሉ ጊዜ ስሰቃይ የት ነበር? አምላክ የት ጥሎኝ ሄዶ ነው ብላ ክስን አቀረበን። ለክርክርና ለወቀሳ የመጣችው እናት ግን በስተመጨረሻ በኢየሱስ ፍቅር ተማረከች። በዚህ ቪዲዮ መጨረሻ ላይ አንድ አስገራሚ ነገርንና በእርግጠኝነት እናንተንም የሚያስደስት ነገር ታደርጋለች። ይህንን ለመመልከት እስከ ቪዲዮ መጨረሻ ድረስ ይጠብቁን። እናመሰግናለን። በመጀመሪያ አንድ ብርቱካናማ ጸጉር ያላት ሴት ከኋላዋ ጊታር የሚመስል ነገር የያዘች ወደ ዴቪድ መጣች። ማይኩንም ለመውሰድ አለች። ዴቪድ ግን ቆይ ቆይ፣ እኔ ራሴ ሊያዝልሽ አውሪ አላት። እሷም አትፍረዱ ብላ ምንም የሱን ምላሽ ሳትጠብቅ ወደ ኋላ ዞራ አፈገፈገች፣ ሄደች። ዴቪድም ይህ የመጽሐፍ ቅዱስ ጥቅስ ነው። ታዲያ ለምን ትሸሻያለሽ? ለምን ትሄጃለሽ? ለምን አውርተሽ ብቻ ትሄጃለሽ? እናውራ። እንዲ እያለ በሚያወራበት ሰዓት አንድ በእድሜ የጠኑ እናት የሚመስሉ ሴት ወደ ዴቪድ ቀስ እያሉ ቀረቡ። ዴቪድም በትህትና በተሞላው ድምፅ ወደ እናትየው ቀረበና እናቴ የምረዳሽ ነገር አለ አላት። እናትየዋም በማይክ እንዲ ብላ ተናገረች። ለምንድን ነው ያችን ሴት አትጠጊኝ አትፍረጂብኝ ስትላት የነበረው? ዴቪድም ቀጠለ እኔ እኮ አትቅረብኝ አላልኳትም ይልቁንስ አብራኝ እንድታወራ ጋበስኳት እንጂ። እናትዮም አይ አይ፣ እንደዛ አይደለም እኔ እዛ ጋር ከሩቆኝ እያዳመጥኩ ነበር። ደግሞ ስለ ምንድን ነው እያወራህ ያለው አለችው። ዴቪድም ቀጠለ። በእርግጥ እኔ በዚህ ቦታ ላይ ቆሜ እየተናገርኩና እየሰበኩት ያለሁት ኢየሱስ ተብሎ ስለሚጠራው ታላቅ አምላክ ነው። ምናልባት አንቺስ በኢየሱስ ክርስቶስ ታምኛለሽ? ደግሞስ ኢየሱስ ክርስቶስ ለኃጢአትሽ ሲል እንደሞተልሽ ከሙታንም በሦስተኛው ቀን እንደተነሳ ታውቂያለሽ? ወዲያውኑ ትልቋ ሴት እንዲህ ብላ ተናገረች። አንድ ነገር ልነግርህ እፈልጋለሁ። በቀጥታ ብነግርህ ምንም ችግር የለውም አይደል? አለችው። እሱም አሁንታውን ሰጣት። ይሄ የእኔ የግሌ አስተያየት ነው። የአንተ ኢየሱስ ያኔ በትምህርት ቤት ውስጥ ሴት ልጆች ሲደፈሩና የተለያዩ ወሲባዊ ጥቃቶች ሲፈጸምባቸው የት ነበር? ይህንን የምነግረህ እኔ ራሱ ከዛ ያመለጥኩኝ ሰው ስለነበርኩ ነው። በእርግጥ በዛ ትምህርት ቤት ውስጥ እኔና ቤተሰቦቼ በሙሉ ነበርን። ሁላችንም ከባድ የሆነ ጥቃት ደርሶብን ነበር። ታላቁ ወንድሜ እስኪሞት ድረስ ተደብድቧል። ታዲያ ይሄ ሁሉ በደል ሲፈጸምብን ኢየሱስ የት ነበር? እስኪ ይህንን ግልጽ እንድታደርግልኝ እፈልጋለሁ። ወጣቱ ዴቪድም ለምላሽ ማይኩን ወደሱ አደረገ፣ እንዲም ማለት ጀመረ። አው አው ልክ ነሽ! እኔ ላይ፣ በኔ አቅራቢያ ያሉ ቤተሰቦችና የማቃቸው ሰዎች ላይ ብዙ መጥፎ ነገር ደርሶ ተመልክቻለሁ። በዛ ጊዜ ግን ኢየሱስ ክርስቶስ የት እንደነበር ታውቂያለሽ? እስኪ ነገረኝ፣ ብላ መለሰች። እሱን ቀጠለ፣ አንቺ ላይ የሆነው ነገር የመጣው ከእግዚአብሔር ሳይሆን ከሰይጣን ነው። አየሽ፣ አንቺም ሆንሽ በአቅራቢያሽ ያሉ ሰዎች ወይም ቤተሰቦችሽ ለመንፈሳዊ አደጋ በራችሁ ክፍት ነበር። ለዛ ነው ዙሪያሽ በክፋት በተሞሉ ሰዎች ብቻ የተሞላው። ያ ደግሞ እግዚአብሔር አምላክ ለወንድና ለሴት ልጆቹ የሰጠው ምርጫ ነው። እስኪ ልጠይቅሽ፣ የአንጂ ቤተሰቦች በአንጂ ምርጫዎች ምክንያት እንዲሰቃዩ ትፈልጊያለሽ? ለምሳሌ ያለሽን ገንዘብ በሙሉ አውጥተሽ ለአልኮል ወይም ደግሞ ለቁማር መጠቀም ትችያለሽ። ነገር ግን የአንጂ መጥፎ ምርጫዎች አንጂን ብቻ አጥቅቶ አያበቃም፣ ወደ ልጆችሽም ይሄዳሉ። ይህ የመጥፎ ውሳኔዎችሽ ውጤት ነው። አየሽ፣ በዚህ ምክንያት ነው አንቺ ቤተሰቦችሽና እና የምትኖሪበት አካባቢ በኃጢያት ብዛት ለመንፈሳዊ ጦርነት በር ከፍታችኋል። ስለዚህ አጋንንት በቀላሉ እናንተን ማግኘት ይችላል። እናንተም ለመጠቃት እጅግ በጣም ቅርብ ናችሁ። እናትዮም ቆጣ እያለች ታዲያ ይሄ ሁሉ ምን አገናኘው? እኔ የነገርኩ ነገር ሌላ ነው እያለች በምታወራበት ሰዓት ዴቪድም እንዲህ አለ፣ ቆይ ቆይ ስለዚህ ኢየሱስ ያለበትን ልነግርሽ ነው። የነበረበትን ቦታ ማወቅ ትፈልጋለሽ? አድል አየሽ፣ ኢየሱስ ክርስቶስ ለሰው ልጆች ኃጢያት በሙሉ ሞቷል። ሰዎችም ለሰሩት ኃጢያት ንስሐ እንዲገቡ ጥሪ አቅርቧል። ነገር ግን ይህንን ጥሪ ያልተቀበሉት የአንቺ ዘሮች፣ እናት፣ አባት፣ ቤተሰቦች ነበሩ። ስለዚህ እነሱ ይህንን ጥሪ መቀበል ስላልቻሉ ያ ዋጋ አንቺን ጋ እየመጣ ነው የነሱን ጥፋት ዋጋ አንቺም እየከፈልሽ ነው። ነገሩ ግን እንደዛ መሆን አልነበረበትም። አንቺም ሆነ ቤተሰብሽ ላይ ለሆነባችሁ ነገር እጅግ በጣም አዝናለሁ። እግዚአብሔርም ከኔ በላይ ያዝናል። አየሽ እንደዛ ያረጉት ሰዎች እንኳን ሳይቀጡ አይቀርም። በተለይ ደግሞ በኢየሱስ ክርስቶስ ካላመኑና ኢየሱስ ክርስቶስን እንደግል አዳኛቸው ሳያረጉ ከሞቱ ወደ ሲኦል ይገባሉ። እግዚአብሔር ጻድቅ አምላክ ነው። ኃጢአተኛም ሳይቀጣ አይቀርም። ነገር ግን እናቴ ለአንጂ አንድ ምክር አለኝ። የኋላ ታሪክሽ በአንጂ ላይ ሸክም ሆኖ እንዲቆየ አትፍቀጂለት፣ ነገሩ ልለቂው ይገባል። እናትየውም ጮክ እያለች ተናገረች፤ አይደለም የእኔ የበፊት ታሪክ በፍጹም አሁን ላይ እያስቸገረኝ አይደለም። የተሸከምኩትም ነገር የለም። እኔም ሆነ ቤተሰቦቼ አሁን ላይ በጥሩ ሁኔታ ላይ እንገኛለን። እናቴ የ89 ዓመት ሴት ናት። አሁንም በተወለደችበት ስፍራ እየኖረች ነው። እኔም ሆነ ቤተሰቦቼ የምንፈልገውን ነገሮች እየሰራን እንገኛለን። ነገር ግን እኔም ሆነ በቤተሰቦቼ አሁን ላይ ምንም አይነት ሃይማኖት የሚባል ነገር አይታወቅም። በዚህም ደስተኛ ነኝ። እርግጥ በሰማይ አንድ አምላክ እንዳለ አውቃለሁ፣ እርግጠኛ ነኝ። ነገር ግን ስብከትም ሆነ ሰባኪዎችን ስመለከት እጅግ በጣም እናደዳለሁ። ይህ ደግሞ የራሴ የግል የሆነ እምነቴ ነው ብላ ተናገረች። ዴቪድም ቀጠለ፣ አየሽ ተመልከቺ፣ አሁን እየሆነ ያለው ነገር ዲያብሎስ የሚፈልገው ነገር ነው። ዲያብሎስም እንዲህ እንድታስቡ ነው የሚፈልገው። በእርግጥ እንዴት ወደዚህ ተቋም እንደገባሽ አላውቅም። ምናልባት ቤተሰቦችሽ ፈልገው ሊሆን ይችላል። ምናልባትም አንቺ ፈልገሽ ሊሆን ይችላል። በግሌ አላውቅም። ነገር ግን አንድ ጥያቄ ልጠይቅሽ እወዳለሁ። በማን እጅ ነው ያደግሽው? ብሎ ጠየቃት። ይቺ እናትም እንዲህ ብላ መለሰች፣ በመኖክሲዎች ወይም ደግሞ በሲስተርስ ብለን በምንጠራቸው እጅ ነው ያደግኩት አለችው። ዴቪድም ቀጠለ፣ አየሽ የመጀመሪያው ችግር የሚመጣው በዚህ ላይ ነው። ምክንያቱም ልጆች ማደግ ያለባቸው ከቤተሰቦቻቸው ጋር ቢቻል ደግሞ ከእናትና ከአባት ጋር ነው። ምናልባትም ቤተሰቦች አንቺን ማሳደግ አቅቷቸው ሊሆን ይችላል። ይህንን አላውቅም። ቤተሰቦችሽ ያደረጉት ነገር ግን መጥፎ ምርጫ ነው። ምናልባትም እነሱ ማስተዳደጋቸው ተጽዕኖ አድርጎባቸው ሊሆን ይችላል። ይህንንም አላውቅም። ተመልከች፣ የሁሉንም የመጥፎ ምርጫ መሰረትና ስር የሆነው ደግሞ ኃጢአት ነው። አየሽ ከእግዚአብሔር አምላክ መቃረን ስጀምር ትክክለኛ ያልሆኑ ውሳኔዎችን በህይወታችን ላይ እያስከተልን ነው። እየሽ ምርጫዎች እጅግ በጣም በህይወታችን ላይ ካሉ ወሳኝ ነገሮች ዋነኛው ነው። ለምሳሌ ህዝብ ሁሉ ሞትን የሞተው በአንድ ሰው ምርጫ ምክንያት ነው፣ በአዳም በሚባል ሰው አዳምና ሚስቱ ሄዋን እግዚአብሔርን መታዘዝ አልፈለጉም ነበር፣ እግዚአብሔርንም አልታዘዙትም። በዛ ምክንያት የሰው ዘር በሙሉ ሞትን እንዲሞት ተቀጣ፣ በነሱ ምርጫ ምክንያት። አሁን እኛ የነሱን ቅጣትም እየኖርን ነው። ኤደን ገነት ውስጥ ያለንበት ምክንያት በአንድ ሰው ምርጫ ምክንያት ነው። ነገር ግን በሌላ በአንድ ሰው አማካኝነት ድጋሚ ከእግዚአብሔር ጋር መታረቅ ችለናል። በኢየሱስ ክርስቶስ ምክንያት ከኀጢአታችን ነጻ መሆን ችለናል ደግሞም በድጋሚ የእግዚአብሔርን መንግሥት ለመውረስም ችለናል። አየሽ፣ አንድ ሕፃን ልጅ ሲቆሽሽ ገንዳ ውስጥ ያለውን ውሃ አብሮ ይቆሽሻል። ነገር ግን ገንዳ ውስጥ ያለውን ውሃ ከነ ልጁ አትጥዩም። አየሽ፣ ኢየሱስ ክርስቶስ ራሱ አንቺ የደረሰሽ ብሽን ነገር ይቃወመዋል አይወደውም። ምናልባትም ይህ ነገር የደረሰብሽ ትምህርት ቤት ውስጥ ባሉ መኖክሴዎች ወይም ደግሞ ሰባኪዎች ሊሆን ይችላል። ነገር ግን ኢየሱስ እነሱ ባደረጉት ድርጊት ያዝናል፣ ይቃወመዋል። አየሽ ኢየሱስ ክርስቶስ አስመሳዮችን፣ አጥቂዎችን እና ክፋትን የሚሰሩ በሙሉ ይቃወማቸዋል። ለያንዳንዱ ለየስራው ይከፍለዋል፣ ይፈረድባቸዋል። እነዚህ ሁሉ ሰዎች በመጨረሻ ቀን መስሐ ካልገቡ እራሳቸውን በገሃነም እሳት ውስጥ ተጥለው ነው የሚያገኙት። ፓስተሮች ሊሆኑ ይችላሉ፣ ሰባኪዎች፣ የቤተ ክርስቲያን መሪዎች፣ የትኛውም አይነት ካህን ቢሆኑ እንኳን ለዚህ ጥፋታቸው ንስሐ እስካልገቡ ድረስ ወደ ሲኦል መጣላቸው አይቀርም። ያለ ጽድቅ የሚኖሩና እግዚአብሔርን የማይታዘዙ ሰዎች የእግዚአብሔርን መንግሥት በፍጹም አይወርሱም። ፍርድ መምጣቱ አይቀርም። ነገር ግን እስከዛ ድረስ አንቺ ራስሽን መመልከት ይኖርብሻል። እኔስ አዳኝ ያስፈልገኝ በለሽ ራስሽን ጠይቂ። እናትዮም አስቆመችና ቀጠለች። እኔ እኮ እግዚአብሔር እንዳለ አውቃለሁ። አዎ፣ በእርግጥ እግዚአብሔር አለ። ነገር ግን መቼም መቼም ቢሆን በሕይወት ዘመን እስካለው ድረስ ወደ ቤተ ክርስቲያን የሚባል ነገር ድርሽ አልልም። በራሴ ነገር ላይ ብቻ አተኩራለሁ ምናልባት ልጸልይ ይችላለሁ፣ ነገር ግን በፍጹም ቤተ ክርስቲያን አልሄድም። ወጣቱ ዴቪድ ቀጠለ። አየሽ፣ እዚህ ጋ ግን የሆነ ችግር አለ። ይህን ነገር ከኔ እይታ ነው የምነግርሽ፣ ለመቀበል ፈቃደኛ ሁኚ። አየሽ፣ በቀድሞ ህይወትሽ አንድ ነገር በከባዱ አጥቅቶሽ ነበር። ያ ተጽዕኖ አለ። ያ ተጽዕኖ ከቤተ ክርስቲያን ጋር ያለሽን ህብረት አፈራረሰው። ስለዚህ አሁን ቤተ ክርስቲያንና ህብረትን ወይም ደግሞ ክርስቲያን ምዕመኖችን በሩቁ አርገሽ ነው የምትቀበለው መቀበል አትፈልጊም እነዚህ ሰዎች ከአንቺ እንዲርቁ ትፈልጊያለሽ ነገር ግን አንድ ጥያቄ ልጠይቅሽ ወዳለሁ አንድ ሀኪም በህይወትሽ ላይ አንድ ስተትን ቢሰራ ሁለተኛ ወደ ሀኪም ቤት ወይም ወደ ሆስፒታል አልሄድም ትያለሽ ወይም ደግሞ ከቤተሰብሽ አንዱ አንቺን ቢበድልሽ ሁለተኛ ቤተሰቤን አላይም ብለሽ ትሸሻለሽ አትሸሽም አየሽ። ማንም ሰው በዚህ ዓለም ላይ ፍጹም አደለም። ሁሉም ሰው በራሱ መንገድ የራሱ የሆነ ችግሮች አሉት። እንደዚህ አይነት ነገሮች ከሰው እንድትርቂና ከሰው ጋር እንዳትሆኚ ግንኙነት እንዳይኖረሽ ያደርጋሉ። ወዲያውኑ ይቺ ሴት ማይኩን ጠጋ ብላ አይደለም፣ እኔ ሁሉ ጊዜ ከሰዎች ጋር መሆን የሚያስደስተኝ አይነት ሰው ነኝ። ለምሳሌ በህይወቴ የምፈልጋቸውን ነገሮች በሙሉ አድርጌያለው። የተለያዩ ኮንሰርቶች ላይ ሄጃለው፣ የተለያዩ የመዝናኛ ስፍራዎችንም ጎብኝቻለው። እንዲሁም የምወዳቸው ዘፋኞች ያዘጋጁት ኮንሰርቶች ላይ ተገኘቻለው። ይህ ደግሞ እኔን በጣም ያስደስተኛል። ከምንም በላይ ከብዙ ሰዎች ጋር አብሬ ነበርኩ አለች። ዴቪድም ቀጠለ፣ አየሽ ተመልክተሽ አሁን የነበርሽበት ኮንሰርቶች ላይኮ በጣም ብዙ ሰዎችን በወሲባዊ ጥቃት ያጠቁ ሰዎች አሉ። በዚህ ስፍራ ላይ ብዙ ያልታወቀባቸው ነፍሰ ገዳዮች አሉ። እድሉን ቢሰጣቸው ምናልባት ብዙ ድምጥማጥ ማጥፋት የሚችሉ ሰዎች በዛ ስፍራ አሉ። ይህንን እንደምታውቂ እርግጠኛ ነኝ። ነገር ግን ወደዚህ ስፍራ ለመሄድ አሁንም ምንም ችግር የለውም ትያለሽ። ነገር ግን ወደ ቤተ ክርስቲያን ለመሄድ ልብሽ ሻክሯል። ኮንሰርቱ ላይ ካሉት ሰዎች ይልቅ በእርግጠኝነት ቤተ ክርስቲያን ውስጥ ያሉት የተሻሉ ናቸው። ደግሞስ ከዘፋኞች ጋር ከምትዘፍኝ ለምን ለእግዚአብሔር በቤተ ክርስቲያን ውስጥ ሆነሽ አትዘምሪም? አየሽ አንድ ነገር ልብ ልትይ ይገባል። እግዚአብሔር አምላክ በቃል ውስጥ አንድ ነገር ነግሮናል። ቤተ ክርስቲያን ከእንደዚህ አይነት ድርጊቶችን የምትቃወም መሆን እንዳለባት እግዚአብሔር ያሳየናል። እውነተኛ ቤተ ክርስቲያን ማለት ኃጢአትን የምትቃወም ቤተ ክርስቲያን ነች። ደግሞም ቤተ ክርስቲያን ቅዱስ መሆን አለባት። ስለዚህ ሁለት ነገር አለ ትክክለኛና እውነተኛ ቤተ ክርስቲያን ደግሞም እውነት ያልሆነ አስመሳይ ቤተ ክርስቲያኖች አሉ። አየሽ እውነተኛ ቤተ ክርስቲያን ስትጂ እውነተኛ ንጹህ ልብ ያላቸውን ሰዎች ታገኛለሽ ደግሞ እስካሁን ሄጄበታለሁ ካልሻቸው ቦታዎች ውስጥ የተሻለው ቤተ ክርስቲያን መሄድ ነው ስለዚህ አንድና ሁለት ሰው ከዚህ በፊት ባረጉብሽ ነገሮች ከቤተ ክርስቲያን መሸሽና መሮጥ የለብሽም ቅድም እንዳልኩሽ ነው ልጁን ከቆሸሸው ውሃ ጋር አብረሽ መጣል የለብሽም ኢየሱስ ክርስቶስ ለኔ ለአንቺ ሲል ሞቷል ከሙታንም ተነስቷል። ነገር ግን ራስሽን ትሑት ማድረግ እጅግ በጣም አስፈላጊ ነው። እነሱ ኃጢአት እንደሰሩ ብታቂም ኃጢአት መስራታቸው በግልሽ ሊያናድድሽም ሊያስቆጣሽም ይችላል። ነገር ግን እኛ የተሻለን ሰዎች ሆነን አይደለም። እኛም ብዙ የሰራናቸው ኃጢአቶች አሉ። ነገሩን ሁሉ ግን ለእግዚአብሔር አምላክ አሳልፈን መስጠት መቻል አለብን። እግዚአብሔር መቼም እንደማይጥል አውቀን በእግዚአብሔር ልንተማመን ይገባል። እኛም እንደ እግዚአብሔር ቃል እየኖርን የእግዚአብሔርን ትእዛዛቶች መፈጸም ይኖርብናል። አንድ ቀን ይህንን ልዑሉን አምላክ ማየታችን አይቀርም። ነገር ግን መጽሐፍ ቅዱስ እንደሚለው ይህንን አምላክ ለማየት ዳግመኛ መወለድ አለብን። ይሄ ደግሞ በመጽሐፍ ቅዱሳችን ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ የተናገረው ነው አንድ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ይለናል። እናትዮም የዴቪድን አይን እያየች አንድ ነገር መናገር እችላለሁ አለች። ዴቪድ ማይኩን አስጠጋላት። ከዚህ በፊት አራት ጊዜ ሞቼ ነበር። ለትንሽ ነው ነፍሴን ያተረፏት። ነገር ግን በዛች ደቂቃ ላይ በመንግሥተ ሰማያት በር ደጅ ላይ ቆሜ ተመልክቻለሁ። ዴቪድም አንድ መስቀለኛ ጥያቄ ጠየቃት። ከደጁ ውጪ ነው ውስጥ ነበርሽ? አላት። እሷም ከደጁ ውጪ ነበርኩ አለች። አየሽ፣ መጽሐፍ ቅዱሳችን በዮሐንስ ራእይ ላይ አንድ ነገር ይናገራል። ዳግመኛ የተወለዱት ከመንግሥተ ሰማያት ደጅ ውስጥ እንደሚሆኑ ይነግረናል። እነዛ ኃጢአትን ሰርተው ነገር ግን ለኃጢአታቸው እዳ ያልተከፈለላቸው ማለትም ዳግመኛ ያልተወለዱና ኢየሱስ ክርስቶስን እንደ ግል አዳኛቸው ያልተቀበሉ ሰዎች ከደጁ ውጪ ነው የሚሆኑት። አየሽ፣ ይህን ነገር መሻር የምችው አሁን በሕይወት እያለሽ ብቻ ነው። ልብሽን ከፍተሽ ኢየሱስ ክርስቶስን ልትጋብዡና ልትቀበዩ ይገባል። አስተውይ። እግዚአብሔር አምላክ ዳግመኛ እድልን እየሰጠሽ ነው። ስለዚህ እባክሽ እግዚአብሔርን ወደ ልብሽ ተቀበይው፣ ንስሐ ገቢ። ምናልባት ፈቃደኛ ከሆንሽ ከኔ ጋር እንድትጸልይ ይፈልጋለሁ። አየሻውን፣ ንስሐ ስትገቢ፣ ምናልባት ዳግመኛ የመንግስተ ሰማያትን ደጅ ስታይ በውስጥ በኩል ትሆኛለሽ። ውጭ አትታይም። ወዲያውኑ ከዴቪድ አጠገብ የነበሩት ሰዎች ወንበር ለዚች እናት አመጡላት። ዴቪድም እግዚአብሔር ይመስገን ምሳሐለት ገቢ ነው፣ ዚህ ሰማይ ታላቅ ደስታ ይሆናል። አብሮ ለመጸለይ ፈቃደኛ ስለሆንሽ እጅግ በጣም ደስ ብሎኛል። እባክሽ ይህን ጸሎት አብረንን ጸልይ። ከኔ ቀጥሎ ይህንን የንስሐ ጸሎት አብረሽኝ ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ኢየሱስ ክርስቶስ ለኔ ኃጢአት ሲል እንዲሞት ልከዋል። ኢየሱስ ክርስቶስ በመስቀል ላይ የሰራልኝን ሥራ እቀበላለሁ። ኢየሱስ ሆይ ወደ ልቤ ግባ፣ ጌታዬና አዳኚ አድርጌ እቀበልሃለሁ። ኃጢአቴን ይቅር በለኝ፣ እባክህ ይቅር በለኝ። ከዓለም ከሥራዋና ከኃጢአት እርቃ አለው ወደ ሕይወቴም ገብተህ እንድትለውጠኝ እለምንሃለሁ። መንፈስ ቅዱስ ወደ ሕይወቴ እጋብዝሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። ይህን ሙሉ ጸሎት ይህቺ ናት ከዴቪድ ከሚያወራው ከስር ከስር እየጸለየች ንስሐ ገባች። እኒህ ሴት አጋጣሚ በሚመስልና ለክርክር በመጡበት ኢየሱስ ክርስቶስ አገኛቸው። ቀላል በሚመስል ውይይት የህይወታቸው ፍጻሜ ተለወጠ። እግዚአብሔር ለዚች ለአንድ ለፍስ ግድ ይለዋል። ለመከራከር የመጡትንና ብዙ ቂም የያዘችውን ሴት እግዚአብሔር ማርኮ አሸነፋት። የእግዚአብሔር ፍቅር እጅግ በጣም ሰፊ ነው። ሊወጉትና ሊወቅሱት የመጡትን ድጋሚ በፍቅሩ ይማርካል። አይናደድባቸውም ስንቶቻችንን? ሰው በጠንካራ ክስ ሲወቅሰን ድጋሚ በፍቅር መልሰን ልናሸንፈው የምንሞክረው? የኢየሱስ ፍቅር እጅግ በጣም ጥልቅ ነው። እናንተስ ይህንን ስትመለከቱ ምን ተሰማችሁ? በኮሜንት ላይ ጻፉልን። ተባረኩ።